ሀይሚ ቆንጆ፣ እንግዲህ ትክክለኛ ውሳኔ ከዘገዬ እራሱ እንደ ስህተት ይቆጠራል እያለችነ ዛሬ እንግዲህ ጨረቃዎች ያው ጠብቁን አላሉም። ነገር ግን ሀይሚ በኢንስትግራም ማለት ነው በጣም ብዙ ነገሮችን እያስተላለፈች ትገኛለች። እያያችዋት ከሆነ ከተና ማታ ጀምሮ ማለት ነው እና እጅግ በጣም ማለት ነው የዋህነት ሲበዛም ራስን እንደሚጎዳ እንዲሁም ደግሞ ትክክለኛ ውሳኔ ከዘገየ እሱ ራሱ ስህተት ሊሆን እንደሚችልም እየተናገረች ነውና እንግዲህ ያው ትናንትና በሀይሚ ቤት አንድ ቪዲዮ ተሰርቷል፣ አይታችሁታል ማለት ነውና ትምህርት ሰጪ ቪዲዮ ነው የተሰራው። ዛሬ እንግዲህ ጠብቁን ብለው ፎቶ ምናምን እንደለመር ነው ፖስት አላደረጉም፣ ነገር ግን ይመጣሉ በቪዲዮ ብዬ አስባለሁ በቡራ ቤት ማለት ነውና እውነት ለመናገር ሀይሚንም እንግዲህ በጣም ብዙ ሰዎች ስቲል ፎቶዋን ይዘቀዝቃሉ። በጣም በጣም ማለት ነው እና እኔ እውነት ለመናገር ፎቶዋን የሚዘቀዝቁ ልጆች ማለት ከዚህ በፊት ፎሎ አድርገው ወይም ፎሎ አድርጊያቸው ነበረና ዛሬ እኔ ሳጸዳ ነው ዋልኩ። በቃ ማለት ራሴን እየታመምኩ ስለሆነ እነሱ የእነሱ ቪዲዮ እየመጣልኝ ስለሆነ ከላይ ነው የሚመጣና ና ሲመጣ ደግሞ የሀይሚ ፎቶ ነው ተዘግዝቆ የሚመጣ ሊቭ ላይም ብትገቡ መግባባት የለም መጣላት ስለሆነ በቃ እነሱን ማጽዳት ብቻ ነው የሚጠበቅብኝ ማለት ነው። እና የምሬን ነው የምላችሁ። እና ለምን እንደሆነ አላቅም። ሀይሚም እንግዲህ ይህን አስመልክቶ በጣም ብዙ ነገር እያለች ነው ሀይሚ ብዙ ነገር ስላችሁ፣ በቃ ማለት እንዴት ነው አስመሳይ ሰዎች በጣም እሷን ምን እያሏት እንደሆነ በጣም ምንም ሳልደርስባቸው ምን አድርጋቸው ነው ምናምን በሚለው በጣም ብዙ መልእክት እያስተላልፈች ትገኛለች ማለት ነው። ነገር ግን ፈጣሪ ከጎኔ ስላለ ያንቢል ያንቢል ምንም አልሆንም የማይቀየረው እንደ ሰው የማይቀያየረው እሱ ፈጣሪ ያለልኝ እያለች ነው። ትክክል ናተኝ ሰው ማ እኮ የፈለገ ነገር ማለት ነው ኢቭን እንኳን ደክመሃል ወይም ደክመሃል ወይም ደክሞሻል ብላችሁ እኮ ለማገዛዝናችሁ ብታዝሉለት ራሱ ብታዝሉት ማለት ነው እግሬም እግሬ ተጎተተ ብሎ ሁላ ያንገራግራል፣ እና ከባድ ነው በዚህ ምድር ስንኖር የሰውን ጸባይ፣ በቃ ምንም፣ ሁሉንም ሰው ማስደሰት አይቻልም። እና ስለዚህ ሀይሚዬ በቃ ምንም አትይ። በቃ እንደዚህ ማለት አስተያየት፣ ኮመንት ምናምን ነገር አትይ። በእርግጥ ሊልኩላት ይችላሉ፣ ማለት እንደዚህ በጣም የሚዘቀዘ ፎቶ ምናምን፣ መጥፎ መጥፎ ነገር እናንተ ደግሞ አትላኩ፣ ለሀይሚ ማለት ነው። በቃ አትላኩላት ማለት ከቻላችሁ፣ ለነሱ መልሱ፣ ለምን ትዘቀዝቃላችሁ፣ ለምን እንደዚህ ብላችሁ ለራሳቸው ሰዎች መልስ ስጡ እንጂ እንደዚህ ተባለ እንደዚህ ተባለ ሁሌ ላይ ፎቶ የሚዘቀዝቁትን ሰዎች ከነ ፕሮፋይላቸው ፎቶ ተዘግዝቋል እና ሀይሚ አትላኩ። ምን ትርጉም አለው? የባስ ሀይሚን ቢዚ አታደርጓት ማለት ነው። በእርግጥ ለዚህ ሁን ላይ መልስ አሰጥም፣ ግን ቢሆንም በቃ መመለስ የሚቻል ነገር እኮ ነው። ራሳችሁ መመለስ ትችላላችሁ ማለት ነው። የሀይሚ መከታ አስገናችሁ ድረስ በሀይሚ የሚወረወረውን ነገር እናንተ በዛው በራሳችሁ ለመመለስ ሞክሩ እንጂ ወደ እነሱ ቴክስት አትላኩ ማለት ነው። ወደ እነ ሀይሚና ወደ ቡራ ማለት ነው። ምክንያቱም በቃ አይምሮ የሚበርዝ ነገር ስለሆነ ማለት ነው እና በጣም እንደተሰማት ነው። አይሚ በብሩክ በብሩክ ከመጣችሁባት፣ ሰምታችኋል ባለፈው በሩክ ጋ የሚመጣ ሴት ካለ ፀጉራችሁን ይዤ ነው ማርገፈግፍላችሁ፣ ተብላችኋል እና ስለዚህ ጥጋችሁን ያዙ። ምንድን ነው እንዴ? ሰው እኮ የራሱን ህይወት ነው የሚኖረው። ነት ለመናገር በጣም ከባድ ነው፣ ደግሞ በጣም ስልችት ይላል። በቃ ችክ ሲባል አንድ ሰው ላይ አይሰለቻችሁም እንዴ? በቃ ብሩክ የሃይሚ ነው አለቀ። ሃይሚ ብሩክ ናት። ስለዚህ ችክ አትበሉ፣ በቃ እንዴ፣ ዞር ዞር በሉ። ኧረ በስማም፣ ይደብራል። እስቲ ስም ብላችሁ እስኪ አሁን ሰሞኑን ሃይሚ ምን ሰርታለች? እስኪ ይጭርቃ፣ ቤተሰቦች አሁን ሰሞኑን ትናንት እሷ ናት ብራንግ ምን ሰርታለች እስኪ፣ አሁን ሰሞኑን ሀይሚ አሁን ትናንትና ዛሬ ፎቶ ይዘቀዘቃል። ግን ምን ሰርታለች እስኪ? ሀይሚ ምንድን ነው የሰራች? በቃ ሀይሚ ሰራችም አልሰራችም ሁሌ ነው ዝምብሎ ፎቶ የሚዘቀዘቅ። ስለዚህ እኮ በምሰረው ስራ ሳይሆን ፎቶዋን የሚዘቀዝቋት እሷን እራሷን ስለሚጠሏት ብቻ ነው ማለት ነው። የምሬ ነው የምላችሁ። እሷን የሚጠሏት ደግሞ የቡራ አፍቃሪዎች ናቸው። ለነዚህ ሰዎች ግን እኔ ምን መድሃኒት እንደሚገኝ አላቅም ብቻ ግን ማለት ምትፈል ማትፈልጓቸው ሰዎች ማለት ነው በቃ ሪሙ ማድረግ ብቻ ነው ማጽዳት ነው ከፎሎዋችሁ ማውጣት ብቻ ነው እውነት ለመናገር እኔ አሁን አሁን ላይ ነው ደሞ ኮስ ኢሜል ምናምን እየቀያየሩ ነው የሚመጡትና ከዛ ነው የምታውቋቸው ማለት ነው ስትገቡ እነሱ ኢሜል ላይ ስለዚህ ሀይሚም ቢሆን ማለት ነው በቃ ይሄ ስራው ጸባይ ነው። ምንም አይመጣም። ስራችሁን ስሩ። አሁን ላይ ደግሞ ሁሉም ቻናል ላይ ነው ቪው እየቀነሰ ያለው የእነ ሀይሚ የሁሉም፣ ሁሉም በቃ ትላልቅ ቻናሎች፣ በጣም ትላልቅ ቻናሎች ራሱ ቪው ቀንሰዋል ማለቱ ነው። እኛ ትንንሽ ጥበሮች ራሱ ዝም ብሎ ማለት ነው ሰብ ይቀንሳል፣ የምር ቪው ይቀንሳል፣ ሰብ ይቀንሳል። ስለዚህ ይሄ የሁሉም ነው። ስለዚህ